አሰላም አሌይኩም ራህምቱላህ ወረካተ፣ የአገሬ ልጆች እንደምን ናችሁ? እንዴት አላችሁ? ቤተሰብ በያላችሁበት። ዛሬ ደግሞ በቡና ነው የመጣሁት እስኪ ለምን ቡና እየቆላሁ ዛሬ ፍሬሽ ቡና እየቆላሁ ለምን አላሳያችሁም ብዬ ነው ማለት ነው። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታትን። ቅንነት ለራስ ነው ውዶቸው ማለት ነው እና ዛሬ ቡና እየቆላሁ ነው የመጣሁት ላይክ፣ ሰብስክራይብ፣ ሼር አድርጉ እላለሁኝ። አበረታትን። ቅንነት ለራስ ነው ውዶች ማለት ነው። እና ዛሬ ቡና ከኔ ጋር ፈታ ብለው ሐባይቦቼ ላይክ ሽር እያደረጋችሁ አበረታቱኝ። ዛሬ ቡና ከኔ ጋር ናችሁ ማለት ነው። ማሻአላ በሉ እና ቡና እየቆላውኝ ነው። ውዶች ይህን መሰለ ቡና እና ዛሬ ከእኔ ጋር ቡና ተጋብዛቸው ላይክ፣ ሰብስክራይብ፣ ሽር እያደረጋቸው አበረታትኝ እላለሁ። ሀዋይ ማሻላ ነው አለ ያ፣ እንግዲህ ቡና ሱስም ቢኖርም ባይኖረንም ደስ ይላል። ኢትዮጵያዊ ስናን ቡና በቃ እና ቡና የሚወድም ካለ እና ጠጡ እያለው ሀዋይም ላይክ ሸር እያደረጋችሁ ማበረታታችሁን አትዘንጉ እላለሁኝ። እስከ መጨረሻው ቪዲዮውን ተከታተሉት ወዶችዬ ማለት ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቶች። ቅንነት ለራስ ነው እና አበረታቱኝ፣ ከእናንተ እገዛ ፈልጋለሁ ማለት ነው እና አበረታቱኝ ወዶችዬ፣ ላይክ አድርጉ፣ ሰብ አድርጉ ነባሮችም እንደተለመደው እናበረታት። ቅንነት ለራስ ነው ትላላችሁ። ማሻላ ስንዴ ምስለውና እና እየተቆላ ነው እንግዲህ። ጠጡ ብያለሁላችሁም ተጋብዛችኋል፣ ከኔ ቤት እና ይህ እንግዲህ ቡና እየቆላው ነው። እስከ መጨረሻው አብራችሁ ተከታተሉ። ቡና ጠጡ ብያለሁላችሁም። አበረታት፣ ወዶች ቅን እህቶቼ ሁላችንም ሁላችሁንም ወዳችኋለሁ እና ይህን የመሰለ ቡና እየቆላው ነው። እንግዲህ ያው ፈታ እንደምትለው አልጠራጠርም። ፈታ እያላችሁ ፈታ ፈታ በለው ሀበይ እና ውዶች ዬ ይህን ይመስላል። ፈታ ዘና በለው ቡና የሚወድም ካለ ማለት ነው፣ የሚወድ ካለ ቡና በዚህ መንገድ መጥቻለሁ። ዛሬ በቡና ነው የመጣሁት። አዱች ላይክ ስር ሰብስክራይብ እያደረጋችሁ አበረታት። ቅንነት ለራስ ነው ትላላችሁ፣ እና በረታትኝ ዶቼ እላለወኝ ሁላችንም ውድድ ነው ማረራችሁ አበረታትኝ ሀዋይ ላይ እና እንግዲህ፣ ዛሬ በቡና ነኝ። በቡና ትላላችሁ መጣሁኝ፣ በቡና ነው። ፈታ ፈታ በሉ ሀዋይዎች። ሁላችንም ውድድ ነው የማደርጋችሁ፣ ከኔ በላይ የወደዳችሁ አበረታቱኝ፣ እላችኋለሁኝ እና ይህን በመሰለ ቪዲዮ መጥቻ አለው ዛሬ በቡና ማለት ነው። ቡና ቡና ቡና ትላላችሁ ሀዋይዎቼ። ውጪ ነበረ ሰዓት ያምራል። ይህን ይመስላል። ላይክ ሰብስክራይብ ሼር እያደረጋችሁ አስተያየታችሁን ግለጡ። ሁሌም ለእናንተ አዲስ አዲስ ቪዲዮ አቀርብላችኋለሁ። ውዶቼ የሀገራችሁን አሳይንን የምትሉ የሚኖሏችንም ማሳያችኋለሁ ከታበሉ ሁላችሁንም አመሰግናለሁ። አበረታቱኝ እና እንግዲህ ሀገር ቤት ያለውን ይሄ ይሄ እና አሳይነ ይሄ ቦታ እንደዚህ ያምረናል ያላችሁ በኮሜንት አስቀምጡልኝ። እየዞርኩ አሳያችኋለሁ። ውድ የሀገሬ ልጆች ሁላችሁ ነው ለእናንተ ለማሳየት ዝግጁ ነኝ። እየዞርኩ አሳያችኋለሁ ማለት ነው ሁሉንም ነገር እናንተ ብቻ ለማየት ላይክ ሰብስክራይብ ሼር ማድረግ አትዘንጉ። አበረታቱኝ። እኔ ደግሞ ዘወር ዘወር እያልኩ ጎብኝት ጎብኝት እያዳረኩ አሳያችኋለሁ። ውድ ሀገሬ ልጆች፣ እዚህ ጋ ደግሞ በቀሉ ቡና ቁርሱ በቀሉ። ያው እንግዲህ ሁላችንም ሀገራችን ስታይኖርብናል። እኔ ስላየሁት ያው እንደናንተው በስደት ኝ በቃ የማያምረው ሁሉ ያምረናል ማለት ነው። እና እዚህ ጋር ደግሞ ቡና ቁርስ በቀሎ ነው ዛሬ ማለት ነው። ሀዋይ ቦቼ በቡና ቁርስ በቀሎ ደስ አይላችሁ። እና ይህን መስላ ከወደዳችሁት ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ የእናንተን አስተያየት ፈልጋለሁ።